ወንዶችም ሆናችሁ ሴቶች ላይ ላይ ቁጭ ብላችሁ ከምታወሩ፣ እናንተንም ጭምር ጋብዘናችኋል። እኔ ለሁላችሁ እከፍላለሁ። አቤት ቅሌት፣ አቤት ቅሌት፣ አቤት ቅሌት ተከናነባችሁ። ታድያ እዛ ሰፈር ቁጭ ብላችሁ ጉልቻ የሆናችሁ እናንተ ማለት ነው፣ ምድጃ የመሰላችሁ እዛ ልብስ አልሸጥም ብላችሁ ጭ ብላቸው የምታወሩ ስለፈልፎ የነበራችሁ እንዴት ናችሁ? ደህና ናችሁ? አብረሽ እኮ ይናገር እንዴ! አስረግጦ ነገራቸው እኮ እንደውም በመኪናዬ ናምጥቼ በመኪናዬ ቤታቸው ድረስ መልሳቸዋለሁ ብሎ እንግዲህ መልስ ሰጣቸው። እላቸዋለሁ የስንት ጊዜ አሁን ማርቆስና አብረሽ ማለት ነው የስንት ጊዜ ተናነሽ ይሆናሉ ለለፍላፊዎቹ ፕሮግራሙ ዛሬ ዘጠኝ ሰዓት ነው የሚጀምረው አለው። ለማንቸውም፣ አብርሽ እና ሩታዬ እንኳን ደስ አላችሁ። ግሬስ ፋሚሊ በሙሉ የሰው ደስ የሚያስደስታችሁ በሙሉ እንኳን ደስ አላችሁ። በመቀጠል ደግሞ የሆነ ነገር የላካችሁን ልጆች ነበራችሁ። ይገባችኋል ብዬ አስባለሁ። መልእክቱን ደግሞ በስርዓት አድርሻለሁ። ደግሞ ብር ነው በሉ እናንተ እነዛ ሰፈሮች ማለት ነው እና ያንን ደግሞ እዚህ ጋር መናገር አልፈልግም። በዛ በኩል እርምጃ እንደሚወሰድ ያው መልስ ተሰጥቶኛል። ለማንኛውም ይገባቸዋል ብዬ አስባለሁ ውድ ቤተሰቦቼ እና በመቀጠል አብርሽ ትላንትና እንግዲህ እውነት ለመናገር አንዲት እህቴ አስታውሳኛለች። እሱ ምንድነው አብርሽና ሩታ መልስ ይስጡ የሚሰጡት ከፕሮግራሙ በኋላ መልስ እንዲሰጡ እንፈልጋለን ብላ ነበረ። እሱም ብር ተሰጣቸው በሚለው እነሱ እራሳቸው ችለው የለም ምናምን ብላ ማለት እኔ ደግሞ እህታችሁ ተቃጠልኩኝ ያተነድድኩኝና ሄጄ ማለት ነው። አብረሽ አንተ ሀገርም እያሰደብክ እራስህም እየተሰደብክ ሚስትህም እየተሰደበች ለምንድን ነው ለሰው መልስ ማትሰጠው? ምን ሆነህ ነው ምነካህ? ብዬ እኔም ጮኩ። በተውነት ነው ምላችሁ እንዴ። ምን እንዴ ምን ነው እራስን መስቀበቅ? ጀገን፣ ይኸው ልክ ልካቸው ነገራቸው። ከዛ በኋላ ገባና ማለት ነው። እና ለማንኛውም ልብስ አልሸጥ ያላችሁ ሰገጤዎች፣ እዛ ያው ቁጭ ብላ። እኔ አንዲቷ ደግሞ ጭራሽ ልብስ አይሸጥም ሁሌ ከለሩ እዛ ጋር ተንጠልጥሎ እሷ ቁጭ ብላ ሰውነቷ ኩንታል ታክላለች። በቃ ዝም ብላ ደ ይሆናል ጥርስሽን አሳጥብ እውነቴ በእውነት ላው እናዋጣልሽ። መቼም ወገን ደራሽ ወገን ነውና ማለት ነው። እና ቆጭ ብለ ትላለች ምድረ ቆሞ ቀር ስተፍሮላ እውነቴ ነው ምላችሁ። እኔ የምሳደበው እንትን ብዬ አይደለም። እና ለማንኛውም አሁን እኛ የደስታችን ጊዜ ነው ማለት ነው። ብራ ዋተው ሰቶ እነዚህ በጎች እንደዚህ በቃ ከመናገር እኮ እንትን የላችሁም። ሲቀጥል ደግሞ አብርሽ የቄራው ራሱ አልተነሳም መሰላችሁ? አብርሽ የቄራው በሴቶች ጎን ውጣ እንጂ

እውነት ለመናገር ሴትን የተናገረችው ለምንድን ነው የምሰማው? ሴቶች እኮ ወረኛሞችንን የወሬ ጥማት አለብን። ያልሆነውን ሆነ እንደ የቡና መጠጫ ያደረጓቸው እኮ ልጆቹ። ለማንኛውም እውነት ለመናገር ጀግኖች ናቸው፣ ኮርተንባቸዋል። በእናንተ ባለች ነው እንትና ማርቆስ የራሱ እኔ ከፍልላቸዋል ብሏቸዋል። እናንተ ምድረ ችጋራም ይከፍልላቸዋል? ሄዱ ዩቱበር ናቸው፣ ብር ይከፈላቸዋል በየጊዜው። በምንድን ነው በዩቱብ ይከፈላቸዋል። እና ላይ የእናንተ ትርፍራፊ ሽንት ቤት አጥበን ለምናመ አንድ ሺህ አምስት መቶ እና ወይ ደግሞ ሁለት ሺህ ምን በለው ሺህ ብር እንበለው በለው የኛ ብር ለቃቃሚ መሰለ መሰሎቻቾ መሰለቻቾ። እንደ ልጆቹ እኮ ስማርት የሆኑ በራሳቸው ችለው የሚንቀሳቀሱ ልጆች ናቸው። በዛ ላይ ደግሞ የራሳቸው ብጣጋ አላቸው። በራሳቸውን ብር ስበው ለምሳሌ ውድ ቤተሰቦች የለንገራችሁ እና ዩቱበር ከሆናችሁ የለም ብራችሁ ከፈለጋችሁ በዶላር፣ ከፈለጋችሁ በኢሮ፣ ከፈለጋችሁ በሪያል፣ ከፈለጋችሁ ደግሞ በእንትን በድርሃም ማውጣት ትችላላችሁ ማለት ነው። እሱም ደግሞ ዩቱብ ላይ ነው የምታደርጉት። ያንን እና ያንን አድርገው ነው እየተጠቀሙ ያሉት ልጆቹ። ሲቀጥል ደግሞ በወር ስንትና ስንት ነው የሚከፍልላቸው። ማሻላ ይጨምርላቸው እና አትንገብገቡ። ይሄንን አክሉ። ለማንኛውም ተጠርታችኋል እንድትሄዱ በአክብሮት እንጠይቃለን። ደግሞ ወንዱ ወልዮ ወንዱ ወንዱ ወንዱ እናንተ ወንዶቾሽ ያሁን እሺ ሴትሽ ለፈለ ሴት በቃ ሴቶች ነን እኛ ወረኛ ሞሽ ነን አምነናል። ይሄ አቃለው ሴት ሴት በቃ ወሬ አለብን። እነ ወንዶቾ ምን አዝረክርኳቸው ነው ወንዶቾ ራስ ተሰቅለው የሚለፈልፉት ወይ ደበላቸው። ይሄንን ወንድ የምታገቢ ሴት ሴቶች ጋር ገብቶ ላይ ብላይ የ የሚል የሚለፈልፈው ወንድ ካገባሽ ከስራሻልናት፣ ትዳር ሳይሆን ውሽማ ነው የያዝሽው። እውነቴ ነው ብልሽ፣ እቃ የተውሶ እቃ ነው የያዝሽው። እንደዛ አስቢው እንጂ ይህንም ቤተሰብ ባህል አለኝ ብልሽ እንደታስተዋውቂ እንዴ፣ ቤተሰብ ራሱ እንዳታዋርጅ፣ ሰፈር በሰፈር ሰው እንዳታዋርጃቸው። እውነቴ ነው ብልሽ እና እዛ ተሰቅለው መለፍለፋቸው አሉ እኮ የገጠሮቹ ራሶም ስራቸው በአግባባ የሚሰሩ የማይሳደቡ ምንም የማይሉ ዝም ብለው እንደዚህ እንደዚህ የሚለው ማለት ነው። እና ሴቶቹ ራሱ አንዳንድ ሴቶች ወንዶቹ የሚሳደቡ አሉ፣ ለገጠር ለሚሰሩት እና ለማንኛውም እዚህ ቁጭ ብለው ታጥበው ልክ እንደ ሴቶቹ የሽሮ መስራት ያቃታቸው ሴቶች አሉ አይደል? ልክ እንደነሱ የሚለፈልፉ ወንዶች አሉ። እነሱ ለትዳር ሳይሆን ለአዳርም የሚሆኑ ሰዎች አይመስለኝም። እኔ አላቅም፣ ስተፈሩላ ሌላ። እና ለማንኛውም ውድ ቤተሰቦቼ ፕሮግራሙ ዛሬ ነው ማለት ነው። ዘጠኝ ሰዓት ይጀምራል። በመቀጠል የተላኩ ያገኘን ተልእኮ አድርሼ እንግዲህ በራሱ በኩል የሚያደርገው ነገር ያደርጋል። እዚህ ጋር ግን መናገር አልችልም ማለት ነው። የኔማሮች እና ቀልድ የለም፣ በቃ እንዲማ ከሆነ አብረሽ ራስህን ማስከበር አለብህ። ሩቷም ራስሽው ማስከበር አለብሽ። አየየየ የሚሉትን ራሱ እናንተ ሀገራችሁ ይሰድባል፣ ራሳችሁ ትሰድባላችሁ። ለምንድነው መልስ ማሰጡት? ለምንድነው ማትናገር? ለምንድነው እርምጃ ማወስዱት? ብዬ ደግሞ ተናድጄ ተናገርኩኝ። እውነት ነው የምላቸው እኔ ያናክል ክፋት ካለብኝ መጥፎ ቃላት መናገር ከሆነ ማንም እንዲከታተለኝ አልፈልግም፣ ያም ሰው ዝም እንዲለኝ አልፈልግም። እና ለምንድን ነው ብያዩሽ፣ በቃ ችግር የለውም ምናምን ተባላላችኋለሁ። እና ስለዚህ እንደሚደረግ ይደረጋል ማለት ነው። አዎ መድኃኒታችን ነው ይሰጣችሁ። እውነት ነው የምላችሁ ይገባችኋል፣ ለእናንተ ስለዚህ እንትን ምንድን ነው ወጪ የሌላችሁ ማለቴ ይሄ ልብስ አልሸጥም ብላችሁ የተጎለታችሁም ደግሞ ልንገዛችሁ እንችላለን። ሽንት ቤት ልናጥብበት እንለብሰዋለን። እሱም እኮ ሽሮ ሽሮ እያለ ወጥ በርበሬ በርበሬ እያለ ነው ሽንኩርት ሽንኩርት። ከዛ ግማቱ ራሱ ከቤት ያስወጣል እና አጥበንም ቢሆን በክሎሮክስም ቢሆን በምንድን ነው ታይት ታይት ያው ሳሙና ማለት ነው በእሱንም ቢሆን ፈግፍገን አጥበን ሲሸተን አፍንጫችን አስረን እንለብሰዋለን እና እንገዛችኋለን። እሺ ምድር ችጋራ፣ አይ በቃ ለብሶ አይሸጥም ቁጭ ብላ እንዲህ ዲዜ ቁጭ ብላ የምታወራ ሴታት መቸኝ መሆኗች ለመናገር አለደ ሮጥ ሮጥ ሮጥ ብላ በቃ ራሷን ሸንቀጥ አደርጋ ጎብዛ ጅግና ሰርታ ሮጥ ሮጥ ብላ ያረቤት ማለት ነው። ያረቤት ስትሰሩና ነጋዴ ስትሆኑ አንድ አይደለም። ነጋዴ ስትሆኑ ሌብነት አለ። አስቡት እንግዲህ በዛ ላይ ደግሞ በስርአት አታስተናግዱም። ቀጥሎ ደግሞ የሆነ ወያ ይሸጥ ወይ ይሸጣል። አረቤት ከሆናችሁ ወጪ የለባችሁ ምን የለባችሁ። ቀልጠፍ ብላችሁ ሰርታችሁ ገንዘባችሁ በየወሩ መቀበል ጣያቸው አይደለ። ከዛ በኋላ ማድረግ ያለባችሁ ነገር በኢትዮጵያ በኩል ማድረግ እንጂ ላይ ብላይ ቁጭ ብለው ዋይፋይ ደግሞ ኔት በራሳቸው ነው የሚሞሉት። እኛ እድሜ ላረቤት እንዴ ከኛም እኩል እንዲያውም እናንተ ናቸው ከኛ እኩል መጣራት የሌለባቸው የሰው ሰው ያላደረገው አደረገ ብላቸው ማለት ነው የምትሉት። ለማንኛውም አብረሽ የቸገራችሁ ነገር ካላችሁ ሄዳችሁ ጠይቁት። ሮታን ብትጠይቋት ትሰጣችኋለች። የምሬ ነው የምላችሁ። ልጆች እኮ በጣም የዋህና ገር ናቸው እና ማርቆስን ብትጠይቁት። ሲቀጥል ደግሞ ዱባይ እየገባው ዳኒ ጻጎሻ ሜሪ ይስሐቅ ማታ ገብተዋል። ለማንኛውም ወይኔ፣ ሳልናገር በመጀመሪያ ይስሐቅ ገብተዋል። ይስሐቅ ከገባ በነገራችን ላይ ቆይተዋል። አዎ እኔ ጋር አይሰራም እንደዚህ አይነት ነገር እና ከገባ ቆይተዋል፣ ነገር ግን ይፋ አልተደረገም ነበረ። ቪዲዮም የቆየ ነው ማለት ነው። እና ለማንኛውም ለሰርጉ ስለደረሰ ግን እኔ ደስ ብሎኛል። ለሰርግ ሳይሆን ለቀለበቱ። በቃ ሰርግ ነው እኛ ጋር አይመለከታችሁም። እና ምን ሌላችሁ ነበረ ውድ ቤተሰቦቼ። እኔ ሁሉ ሰው ገብተዋል። ማርቆስ አለ ታዲያ። ብርሽና ሩት ታዲያ ብቻ፣ ለምንድን ነው ፈጠጥ ያሉት? እኔ እውነቴን ምፈደድ አሁን ስንት የአረብ ሀገርን ሴድ ከእኛም ጨምሮ ማለት ነው፣ በነሱ እየሰራን ነው፣ በነሱ እያገኘን ነው ያለ ነው። ታዲያ ሌሎቻቸውም እንደዛ እያገኙ ነው። ምን አስለፈለፋችሁ እናንተ ምድረ ለፍላፊ ምቀኛ። ለዚህ እኮ ነው የማያልፍላችሁ። እውነቴን ነው የምላችሁ። እና ለማንኛውም ውድ ቤተሰቦች ሰላም ሆኖልኝ